የእግዚአብሔርም ቃል በባኦስ ላይ እንዲህ ብሎ ወደ አናኒ ልጅ ወደ ኢዩ መጣ። እኔ ከመሬት አስነሥቼ በሕዝቤ በእስራኤል ላይ አለቃ አድርጌሃለሁ፤ አንተ ግን በኢዮርብዓም መንገድ ሄደሃል፥ በኃጢአታቸውም ያስቈጡኝ ዘንድ ሕዝቤን እስራኤልን አስተሃቸዋል። ስለዚህም፥ እነሆ፥ ባኦስንና ቤቱን ፈጽሜ እጠርጋለሁ፤ ቤትህንም እንደ ናባጥ ልጅ እንደ ኢዮርብዓም ቤት አደርጋለሁ ከባኦስም ወገን በከተማይቱ ውስጥ የሚሞተውን ውሾች ይበሉታል በሜዳውም የሚሞተውን የሰማይ ወፎች ይበሉታል የቀረውም የባኦስ ነገር ሥራውና ጭከናውም በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን ባኦስም ከአባቶቹ ጋር አንቀላፋ በቴርሳም ተቀበረ ልጁም ኤላ በፋንታው ነገሰ በእጁም ሥራ ያስቈጣው ዘንድ እንደ ኢዮርብዓም ቤት በእግዚአብሔር ፊት ስላደረገው ክፋት ሁሉ እርሱንም ስለገደለው የእግዚአብሔር ቃል በባኦስና በቤቱ ላይ ወደ አናኒ ልጅ ወደ ነቢዩ ወደ ኢዩ መጣ። በይሁዳን ንጉሥ በአሳ በሃያ ስድስተኛው ዓመት የባኦስ ልጅ ኤላ በእስራኤል ላይ በቴርሳ ሁለት ዓመት ነገሠ። የኩሌቶቹም ሠረገሎች አለቃ ዘምሪ ተማማለበት። ኤላም በቴርሳ ነበረ በቴርሳም በነበረው በቤት አሽከሮች አለቃ በኦሳ ቤት ይሰክር ነበር። በይሁዳም ንጉሥ በአሳ በ27ኛው ዓመት ዘምሪ ገብቶ መታው፣ ገደለውም። በፋንታውም ነገሠ። ንጉሥም በሆነ ጊዜ፣ በዙፋኑም በተቀመጠ ጊዜ የባኦስን ቤት ሁሉ መጥታ፣ ከዘመዶችና ከወዳጆች ሁሉ አንድ ወንድ እንኳን አልቀረም። ባኦስና ልጁ ኤላ ስለሰሩት ኃጢአት ሁሉ በምናምንቴም ሥራቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ስላሳቱበት ኃጢአት በነቢዩ በኢዩ እጅ በባኦስ ላይ እንደ ተናገረው እንደ እግዚአብሔር ቃል ዘምሪ የባኦስን ቤት ሁሉ እንዲሁ አጠፋ። የቀረውም የኤላ ነገር ያደረገውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በይሁዳ ንጉስ በአሳ በሀያ ሰባተኛው ዓመት ዘምሪ በቴርሳ ሰባት ቀን ነገሠ። ሕዝቡም በፍልስጤም አገር የነበረው ገባቶንን ከበው ነበር። ከተማይቱንም ከበው የነበሩ ሕዝብ ዘምሪ እንዳመፀ፣ ንጉሱንም እንደገደለ ሰሙ። እስራኤልም ሁሉ በዚያ ቀን በሰፈሩ ውስጥ የሰራዊቱን አለቃ ዘንበሪን አነገሡ። ዘንበሪም ከእርሱም ጋር እስራኤል ሁሉ ከገባቶን ወጥተው ቴርሳን ከበቡ። ዘምሪም ከተማይቱ እንደተያዘች ባየ ጊዜ ወደ ንጉሡ ቤት ውስጥ ገባ። የንጉሡንም ቤት በራሱ ላይ በእሳት አቃጠለ። ስላደረገውም ኀጢአት እስራኤልንም ስላሳተበት ኀጢአት በእግዚአብሔር ፊት ክፉ አድርጓልና በኢዮርብዓም መንገድ ሄዷልና ሞተ። የቀረውም የዘምሪ ነገር ያደረገውም አመጽ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ጊዜ የእስራኤል ሕዝብ በሁለት ተከፈለ። የሕዝቡም እኩሌታ የጎናትን ልጅ ታምኒን ያነግሡት ዘንድ ተከተለው፣ እኩሌታውም ዘንበሪን ተከተለ። ዘንበሪንም የተከተለ ሕዝብ የጎናትን ልጅ ታምኒን በተከተለ ሕዝብ ላይ በረታ። ታምኒም ሞተ፣ ዘንበሪም ነገሰ። በይሁዳ ንጉሥ በዓሣ በሰላሳ አንደኛው ዓመት ዘንበሪ በእስራኤል ላይ ዐሥራ ሁለት ዓመት ነገሰ፤ በቴርሳም ስድስት ዓመት ነገሰ። ከሳምርም በሁለት መክሊት ብር የሰማርያን ተራራ ገዛ፣ በተራራውም ላይ ሠራ። የሠራውንም ከተማ በተራራው ባለቤት በሳምር ስም ሰማርያ ብሎ ጠራው። ዘንበሪም በእግዚአብሔር ፊት ክፉ አደረገ፣ ከእርሱም አስቀድሞ ከነበሩት ይልቅ እጅግ ከፋ። በናባጥም ልጅ በኢዮርብዓም መንገድ ሁሉ በምናምንቴም ነገራቸው የእስራኤልን አምላክ እግዚአብሔርን ያስቈጡት ዘንድ እስራኤልን ባሳተበት ኃጢአት ሄደ። የቀረውም ዘንበሪ ያደረገው ነገር የሠራውም ጭከና በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዘንበሪም ከአባቶቹ ጋር አንቀላፋ በሰማርያም ተቀበረ። ልጁም አክዓብ በፋንታው ነገሰ። በይሁዳም ንጉሥ በዓሣ በሠላሳ ስምንተኛው ዓመት የዘንበሪ ልጅ አክዓብ በእስራኤል ላይ ነገሰ። የዘንበሪም ልጅ አክዓብ በእስራኤል ላይ በሰማርያ ሀያ ሁለት ዓመት ነገሰ። የዘንበሪም ልጅ አክዓብ ከርሱ በፊት ከነበሩት ሁሉ ይልቅ በእግዚአብሔር ፊት ክፉ አደረገ። በናባጥም ልጅ በኢዮርብዓም ኃጢአት መሄድ ታናሽ ነገር መሰለው፤ የሲዶናውያንንም ንጉሥ የኤት በዓልን ልጅ ኤልዛቤልን አገባ፤ ሄዶም በዓልን አመለከ ሰገደለትም። በሰማርያም በሠራው በበዓል ቤት ውስጥ ለበዓል መሠዊያ አቆመ። አክዓብም የማምለኪያ አጸድ ተከለ። አክዓብም ከእርሱ በፊት ከነበሩት ሁሉ ይልቅ የእስራኤልን አምላክ እግዚአብሔርን የሚያስቈጣውን ነገር አበዛ። በእርሱም ዘመን የቤትኤል ሰው አኪኤል ኢያሪኮን ሠራ። በነዌም ልጅ በኢያሱ እጅ እንደ ተነገረው በበኩር ልጁ በአቢሮን መሠረቷን አደረገ፣ በታናሹ ልጁም በሰጉብ በሮቿን አቆመ።